መርከቧ በጉዞ ላይ ነች። ሰላሳ አንድ ዓመታትን ያስቆጠረው የሪያድሁ የኢትዮጵያ ዓለም አቀፍ ትምህርት ቤት ትውልድ የማነጽ ዓላማውን አንግቦ ዛሬም በጉዞ ላይ ይገኛል። በጥቂት አርቆ ሀሳቢ ወላጆችና የኮሚቴ አመራሮች የተመሰረተው ትምህርት ቤታችን ባህር ተሻግሮ ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን የተማሩ ዜጎችን ለማፍራት የበኩሉን እየተወጣ ይገኛል። በረጅሙ ጉዞ ላይ ሙያተኞች አሻራቸውን ትተው ማንነት ቀርፀው በሺዎች የሚቆጠሩ ታዳጊዎችን ለቁም ነገር አብቅተው ትውልድ እየተቀያየረ ጉዞውን አሳልጠው አልፈዋል። ኢትዮጵያውያን አቆጣጠር በ2005 ህዳር ወር የሪያዱን የኢትዮጵያ ዓለም አቀፍ ትምህርት ቤት በሙያውሊያ ጊዜ የተቀላቀለው መምህር ከሊፋ ነጃ ከ21 ዓመታት ቆይታ በኋላ ሊሰናበተን የህይወት ጉዞ አስገድዶታል። ለጋ እድሜውንና ወጣትነቱን ትምህርት ቤታችን ያሳለፈው መምህር ከሊፋ በማህበረሰብ ሳይንስ ትምህርቶች በጂኦግራፊና በታሪክ መምህርነት ትምህርት ቤቱም በትጋት አገልግሏል። ከዚህም ባሻገር ቀደም ባሉት ዓመታት በትምህርት ክፍል ተጠሪነት እንዲሁም በክበባት መሪነት ሙያውን ለተማሪዎቻችን በመልካም አርያነት አስተላልፎልናል። የሚኖርበት ማህበረሰብ ጋር በመልካም የሚነሳው መምህር ከሊፋ ከወላጆች፣ ከመምህራን፣ ከሰራተኞች ጋርና ከተማሪዎች ጋር በነበረው መልካም ቁርኝት ሁሌም ይታወሳል።

የትምህርት ቤታችን ርዕሰ መምህር አቶ አበበ ጫላ እንዲሁም የሙያ ጓደኞቹና ረጅም ጊዜ አብረውት የኖሩት ወዳጆቹ በዚህ መልክ መምህሩን ተሰናብተውታል። ሰግናለሁ እንግዲህ ወንድም ክሊፋ ነጃ ኢትዮጵያ ዓለም አቀፍ ትምህርት ቤትን የአገልግሎት ዘመን አቋርጦ ወይ ጨርሶ ወደ ሀገር መመለስን አስመልክቶ ተወሰነ መልእክት እንዳስተላልፍ እድል ስለተሰጠኝ አመሰግናለሁ። መምር ከሊፋ ነጫ እንግዲህ እንደሚታወቀው በኢትዮጵያ ዓለም አቀፍ ትምህርት ቤት ከሁለት አስርት ዓመታት በፊት ይህንን አንጋፋ ተቋም የተቀላቀለ አንጋፋ መምህር ነው። መመር ከሊፋ በሁለተኛው ጀኔሬሽን ከተቀላቀሉ በርከት የሚሉ መምህራን ውስጥ አንዱ ነው። እንግዲህ ጊዜው ደረሰ እና ተቋሙን ለቆ በራሱ እቅድ በራሱ ፍላጎት ወደ ሀገሩ የሚገባበት ወቅት ላይ ደርሰዋል። መመርከሊፋን ተቋሙን ለቆ ሲሄድ በምን መልኩ የምናስታውሰው ምን አይነት ስብዕና ያለው ስብዕና ያለው ግለሰብ ነው የሚለውን ነገር ስንመለከት በተለይ ባለፉት አምስት ዓመታት ትምህርት ቤቱን በአመራርነት ከተዳኩበት ጊዜ ጀምሮ በቅርበት ነው የማውቀው ዋናነት ስለ እሱ ስናነሳ በአእምሯችን ውስጥ የሚመጣው ወይ ደግሞ ከሚታወቅባቸው ባህሪያቶች መካከል መሪያ ዘዴው ነው። መምህር ከሊፋ በስነ ትምህርት ወይ በፔዳጎጂው እጅግ በጣም ትልቅ ቦታ ከሚሰጠው ተማሪዎቹን እያዝናኑ እያጫወቱ ማስተማር፣ ሂመረስ በሆነ መልኩ ማስተማር የሚለው ሳይንስ በደንብ የገባው ከተማሪዎች ጋር ጥሩ ግንኙነት ቅርበት ያለው በጣም ሶሻል የሆነ ከሁሉም የሥራ ባልደረቦቹ፣ ጓደኞቹ ጋር እንደዚሁ ጥሩ ቀረቤታ እና ቅርብ ያለው መምህር ነበረ። ይህንን በተለያየ መልኩ ለማረጋገጥ ሞክረናል። ከተማሪዎቹን በምናገኛቸው ጎር መልሶች የእሱ ክፍል በጣም ላይቭሊ የሆነ ወይ ደግሞ ተማሪዎች ተደስቶ የትምህርቱን ይዘት የሚማሩበት ሁኔታ ነው ያለው ይህ እንግዲህ ለተቀሩት መምህራንም ጥሩ አርአያ ይሆናል ብዬ ነው ማስበው። ምክንያቱም ተማሪዎች ኮንቴንቱን ምንም እንኳን አንድ አስተማሪ የሚያስተምረውን ትምህርት ይዘት በደንብ ይረዳውን ያን አዋስቶ አዝናንቶ ማስተማር ካልቻለ ትምህርቱ ሕይወት አይኖረውም። ስለዚህ የመምህር ከሪፋ አንዱና ትልቁ ኳሊቲው በማን ማስተማር ሂደቱ ላይ ተማሪዎቹ የሚያዝናኑ ማስተማር ነው። ሁለተኛው ደግሞ ቅድም እንዳልኩት የማህበራዊ ህይወት ውስጥ ከስራ ባልደረቦቹ ጋር ያለው መልካም ግንኙነት፣ ቅንነቱ፣ በጎ አሳቢነቱ፣ ግልፀኝነቱ፣ ከምን ነገር በላይ ደግሞ ግልፀኝነቱ በጣም የሚገርም ነው። ስለዚህ መምህር ከሊፋ ለእኛ ለተቀሩት የትምህርት ቤቱ አባላት ጥሩ የሄደው ሌገዚ ቅድም ያልኳቸው ነጥቦች ናቸው ማለት ነው። በአጠቃላይ እንግዲህ ጊዜው ደርሰው መምህር በተቋም ውስጥ የነበረውን የሀያ ምናምን ዓመታት አገልግሎ ዘመናት ጨርሶ ወደ ሀገሩ የተመለሰ ይገኛል። እንግዲህ ፈጣሪ ከምን ነገር በላይ በሰላም ወደ ሀገር መመለስ ትልቅ ነዕማ፣ ትልቅ ጸጋ ነው ብዬ ነው የማስበው። ለትምህርት ቤቱ ላበረከተው አስተዋጽኦ በራሴ እና በትምህርት ቤቱ ማህበረሰብ ስም እጅግ በጣም እያመሰገምኩ ለመምህር ከሊፋ ቀሪ የህይወት ዘመኑ የስራ ዘመኑ የተሳካ የሰላም የተሳካና እንዲሁም ጥሩ ቀሪ ዘመን እንዲሆንለት በራሴና በትምህርት ቤቱ ማህበረሰብ ስብ ምኞቴን ይገልጻሉ። ይህኝ አመሰግናለሁ።

መጀመሪያ ከአዲስ አበባና ከእሱ እኔ አንድ አመት እቀድማለሁ ከዛ እንደመጣ ከተገናኘንበት ጀምሮ በጣም ሰው ተግባቢ እና ጥሩ ስነ ምግባር ያለው መምህር ነው በማስተማር ሂደቱ ደግሞ በተለይ መምህር ከሊፋ ለተማሪዎች ኢትዮጵያውያኖች የሆኑ ተማሪዎች በሙሉ የኢትዮጵያዊነት መንፈስ እንዲያደርባቸው በተለያየ መልኩ የሚያደርገው ጥረት በጣም አደንቀዋለሁ ለምን ዜጎቻችን በውጭ ሀገር ያሉ ተማሪዎቻችን አገራቸውን እንዲወዱና የሀገር ፍቅር እንዲያድርባቸው ከትምህርቱ ጋር በተያያዘ ብዙ ነገሮችን እንዲያውቁ ያደርግ ነበር እና በዛ ድርጊቱ ሁልጊዜ በጣም የማደንቀው ሰው ነው። አሁን እንግዲህ ያው የጊዜ ጉዳይ ሆኖ ወደ ሀገር ሊገባ አስበዋል። እንግዲህ መልካሙን ሁሉ እመኝለታለሁ። በሄደበት ሁሉ እንዲቀናው አላህ እንዲከተለው እላለሁ። አመሰግናለሁ። ሕይወት የእንቅስቃሴ ዑደትና ፍሰት ስሪት ናት። ኃላፊነትን በአግባቡ ተወጥተህ መልካም ስነ ምግባር በተማሪዎቻችን አስርጸሃል። የዜግነትና የሙያ ግዴታህንም ባሻራነት ትተሃል። በሄድክበት ሁሉ አላይከተልህ መርከቧም ጉዞን ትቀጥላለች።